እንሰማለን የፋኖስን በከተማዋ የሰዎች የበቀል መወጣጫ መሆኑ ተገልጿል። መረጃውን እስከ መጨረሻው ተከታተሉ ነው። ይህንን ዘገባ ለመስራት የተለያዩ ወገኖችን አነጋግረናል። አብዛኛዎቹ የሚስማሙበት አንድ ነገር አለ። እሱም በአሁኑ ሰዓት የሚጠሉትን ወይም በአንድ ነገር ያልተግባቡትን ሰው ማሳሰር በጣም እየቀለለ መጥቷል። በአፍሪካ ዋና መዲና ሄኖክ በእናት እዚህ ጎረቤት ቁጭ ብለን እንደዚህ አትዋሽ። አዲስ አበባ አገሬ አማራ ጓደኞች አሉኝ። አዲስ አበባ ውስጥ አገር አማራ ዘመዶች አሉኝ። ላንተ የሚነግረው አማራ ዘሩ የተለየ ነው። በቃ ሄኖክ። እንደ ጀዋር መሐመድ ነው። ጣሜ ያለቀው በወያኔ ጊዜ ሰበር ዜና ውሸት ተሳክቶላቸዋል። ምክንያቱም የወያኔ ዲፌንስ ፓብሊክ ሚዲያ አሉላ ሰለሞን እና ስታሊኒ ነው። አሁን በብልጽግና ጊዜ አዲስ ሞረድ ምላሶች አሉ። እንኳን በእናንተ በሌሎችም የማይሰበሩ ምላሶች። ይሄንን ቱሪና ፋሃ ዜና ብለ ስታመጣ የእለት ዩቱቤን በምን ዜና ልሸፍነው ብለ ቶፒክ አጣ። ማአት የምታወራበት እኔ ሽኩልሃለው፣ እኔ ጋ ደውል እንዲህ እጅ እጅ የሚል ወሬ ግን የማይመስል ወሬ፣ ግን የከሰረ አረብ የዱቤ መዝገቡን ያጋላብጣል አይነት ሰውነ። ለማንኛውም ይስሙን እስኪ አዲስ አበባ ለፖሊሶች እና ለደህንነቶች እገሌ እኮ ፋኖ ነው፣ ለፋኖ ይረዳል በሚል ሐሰተኛ ደረሰኝ አሰረተ ከሰጠም ደህንነቶቹ እና ፖሊሶች ሳያጣሩ ወስደው መበቀል የምትፈልገውን ሰው ያ በጣም ከውሸት የራቀ ቀደዳ ነው። አሁን ፎርጅድ የተሰራና ትክክለኛ ደረሰኝ መሆኑን ፎረንሲክ ምርመራ በደቂቃ ነው የሚለዩት። ፖሊሶች ጋር እንዲህ የሚያደርግ አማራ የሆነ ፖሊስ ነው ወይስ ኦሮሞዎቹ ናቸው እንደዚህ የሚያደረጉት ብለህ ነው? ሌላ የዜና ቶፒክ ካጣ የዕለት ዩቱብን ለመሸፈን ከሆነ እኔ ጋር ደውለ ብትጠይቀኝ የዜና ሽፋን የሚሆኑልህ መዓት ቶፒኮች ልሰጥ እችላለሁ። አሁን እንደነ መሳይ መኮንን እንደነ ደረጀ አብቶወልድ ቀጥተኛ የዕለት የዕለት የአማራ ፋኖ ከዚህ ግንባር ተደውሎ እንዲህ ተነገረን የሚልህ አካል ውስጥ ስላልገባህ ማረግ የምትችለው እንዲህ አይነት የሰፈር የሴተኛ ዳሪ የቡና ላይ ወሬ ደረጃውን ያልጠበቀ ያ ሄኖክ ዘ ሀበሻ ብለን የምናከብረው ትልቀኛው ጋዜጠኛ ተራ የመንደር ወረኛ ሆኖ ሲቀር እንደ ጓደኛ ታሳዝነኛለን። አብረን በልተናል፣ አብረን ጠጥተናል። ይህን ቶ ይህን መረጃ የሚሰጥ ክንዱ የሚባለው ያንተ ጓደኛ ከ አውሮባ የገባው እሱ ነው። እሱ ደግሞ እንደዚህ አይነት የጅማ ሰው ነው፣ እንዲህ አይነት ተራ ወሬ እንደማይነግር እርግጠኛ ነኝ። አለበለዚያ ልክ እንደ ሲሳይ የመሬት አስተዳደር 20 ሚሊዮን ብር ጉቦ ሊቀበል ሲል በደህንነቶች ተይዞ 60 ሚሊዮን ብር ከፍሎ ተለቀቀ እንዳልከው ሃያ ሚሊዮኑንም ስሰጥ የነበርኩ አንተነህ ደህንነቶቹም አንተ ነህ። ይህንም በመንፈስ እንጂ በመረጃ አንተ ልታገኝ ትችላለህ ብዬ አላስብም። እንኳን እንደ እኔ አይነት ተጠራጣሪ ወታደር ግራና ቀኝ ማማተር የሚችል ሰው ተውና ተራ ምንም አይነት ነገሮችን አማትሮ ማየት የማይችል አዳማጭ አይሰማም። እንዴት አየ እሱ? እንዴት ሰማ እሱ? ደህንነቶቹ 60 ሚሊዮን ብር ሲሰጥ የታየ አቀባባይ ነበረ፣ ደላላ ነበረ ብሎ ጥያቄ ያነሳብሃል። ስለዚህ የማይሆነውን የማይረባውን ወሬ እንዲህ ብለህ ከመተርተር ብታቆም የተሻለ ነው። ምክር ነው። አዲስ አበባ ከተማ ውስጥ ፎርጅን ደረሰኝና ማህተም ማሰራት ቀላል ያሉ ተበዳዮች ለዘ ሀበሻ ሲናገሩ የፋኖ አንድ ብርጌድን ስምና ማህተም አሰረተም በገንዘብ ደረሰኝ ላይ እንዴት ታስር የምትፈልገውን ሰው ስም ጽፈ ለፋኖ አንድ ብርጌድ የረዳው ገንዘብን የሚያሳይ ደረሰኝ ነው ብለ ለደህንነቶች ወይም ለፖሊሶች ይሰጣቸዋል። ምንም ሳያጣሩ ሄደው ያንን ሰው ያስሩታል። በተለይ ትንሽ ውሸት እንደዛ የሚያረግ የደህንነት አካል የለም። አሁን ግብረ ኃይል የሚባል አለ። በአንድ ደህንነት አካል ዝም ብሎ ሰው የሚታሰርበት ጊዜ የለም። ተመርምሮ ተጣርቶ ፖሊስ፣ ፌዴራል ፖሊስ፣ ደህንነት አራት አካላት ወይ መከላከያ ደህንነት፣ እነዚህ በሙሉ ከሽብርተኛ ጋር የተያዘ መረጃ ከሆነ እነዚህ ሳይመረምሩ አንድ ተራ ፖሊስ ወይም ደህንነት ሄዶ ግለሰቦችን አይዝም። አትበጥረቅ፣ እኛ ስራውን እናቀዋለን። ለማን ነው የምንነግረው? ንግድ የሚንቀሳቀስ ውጭ ሀገር ዘመድ ያለው ከሆነማ ነገሩ ይከራል። የሚሉት እነዚሁ ተበዳዮች ፖሊሶችም ሆነው ደህንነቶች ወስዶ ያስሮና ማስረጃ ሲያጡብህ አንተን ለመልቀቅ መልሰው ከ50 ሺ እስከ አንድ መቶ ሺህ ብር ድረስ ይጠራጥሩሃል። አይዋሽ? ይዋሻል። ለምን ይዋሻል ነው? ንክዬ፣ ይሄ ውሸት ነው ወዳጄ። አሁን ኢትዮጵያ ውስጥ በጣም ጆሮ ቆንድዶ መረጃ ሰብሳቢዎች ያው አምስት የደህንነት ሴሎች አሉ ኢትዮጵያ ውስጥ፣ ደረጃ አንድ፣ ደረጃ ሁለት፣ ደረጃ ሶስት፣ ደረጃ አራት፣ ደረጃ አምስት አንዱ አንዱን አንዱ አንዱን አንዱ አንዱን አንዱ አንዱን ስለሚሰልል ከሲሲቲቪ ካሜራ በየቦታው ከተተከለ ውጪ ሰው ማን ደህንነት፣ ማን ሰላማዊ እንደሆነ ስለማይለይ አንተ የምትለውን ተራ ነገር የሚያደርግ የለም። ገንዘብ ሰጪውም ደህንነት ሊሆን ይችላል፣ ገንዘብ ተቀባዩም ደህንነት ሊሆን ይችላል ብሎ ስለሚፈራ ጉቦ የመቀባበሉ በጣም ሬር ሬር በጣም ሆኗል ሄኖክ መረጃ ሰብስባክ ለመዘገብ እንኳን ይሄ ዳስፖራ ፎፌያው ሄኖክ ዘሀበሻ የሚለውን ዩቱቤን ከከፈቱልኝ፣ እኔ የፈለገውን ባወራ ምናገባኝ፣ አገባኝ፣ ውሃነሳ አላነሳ፣ ተሰማ አልተሰማ፣ እንደ ቁም ነገር ቆጠሩት አልቆጠሩት፣ ግን የሆነ ርዕስ አንቀጽ ሰጥቼ የእለት ዩቱቤን ከበር ላድርጎ ከሆነ የመች ወዳጄ። ከዛ ውጪ ተራ ተረት ነው ይሄ። ይህን ብር ስትከፍል ይለቁሃል። በማታውቀው ወንጀል በፎርጅድ በተሰራ የፋኖይ አንድ ብርጌድ ደረሰኝ እስር ቤት ማከህም ማስረጃ ሰቶብ ደግሞ በራሳቸው ጥፋት አንተን ይቅርታ ጠይቀው መልቅ ሲገባቸው አስከፍለው ይለቁሃል። ይህ እየተለመደ የመጣ ሆኗል ሲሉ ተበደለን ያሉ ወገኖች ለዘሀበሻ ገልጸዋል። ዘሀበሻ በአደረግ ያው ዘሀበሻ ቶብቅ እየሰጡ ይሆናል እንድታወራላቸው እንጂ፣ ይሄ በተግባር አዲስ አበባ ውስጥ የለም። መቶ ፐርሰንት። እኔ እለት በእለት አማራ ጓደኞች አሉኝ፣ አማራ ቤተሰቦች አሉኝ። ፋኖ ተብሎ ተጠቁሞ የሚያዝ ከዛ ብር የሚጠየቅበት ተረት ተረት ወሬ ይሄ ፋኖዎች በበረሃ ሰው አግቶ የሚይዙት ካልሆነ መንግስት ጋር እንደሌለ ሄኖክ ይሄ ግልጽ ነው። ለማንኛውም አረባክ እንደ ወንድም ልመክሪ ስለፈለግኩ ነው ሄኖክ የዕለት ዩቲዩብህን መሸፈኛ ቶፒካጣ እኔ ጋ ደውል አለበለዛ እንደ ጀዋር መሐመድ የከሰረ የአረብ ነጋዴ አይነት ዜና እዛ አበሻ ያ ትልቁ ወያኔን ስንታከል ድምፅ የነበረው አበሻ እዛ አበሻ ዛሬ በሻሻ ሆኖ የበሻሻ ትንጥያዋ ከተማ ዜና የማይዘገብባት እንኳን እንደዚህ አይዘገብም። እንኳን ትልቁቷ ፊንፊኔ አዲስ አበባ ትልቋ መዲና ተውና፣ ሰው ምን እያለ ነው ብሎ እንትን ይላል። ስለዚህ ይሄንን አይነት ዜና በአክ ባክ ሄኖክ ለማለት ነው።